ጤነኛ ናቸው ግን ምሳል ጋብዝ እኔ ምሳል ጋብዝና ብዬ ኢንተርቴመንት ላይ እንደውም ኢንተርቪው ያደረግሽው ማግኘት ምትፈልጊውና መጠየቅ ምትፈልጊ ሰው አለ ወይ ሲልሽ፣ አዎ ማግኘት ምፈልገውና መጠየቅ ምፈልገው ሰው አለ፣ ማን ቡራ ስትይ፣ ማለት ነው። ኮሜንት ላይ አለ እና በቅርቡ ያንቺ የሷ ቻናል እንደተከፈተ ሙሉ ኮሜንቱ ስለ ብሩክ ነው። አዎ አብራችሁ ስለ ያንና ያው እንግዲህ ወሰነን ማለት ነው። እሱም እንግዲህ ሃይሚን ጠርቷታል። ብሩኬን ደግሞ እኔ ጠርቼዋለሁ። ዛሬ እስኪ ምን ይፈጠር ይሆን? ምን አይነት ፌሽዋል ኤክስፕሬሽን ይኖራቸው ይሆን ሲገናኙ? አሰላሙ አለይኩም ወራህመቱላሂ ወላ ወበረካቱ ውድ ቤተሰቦች ሰዎች እንዴት ናችሁ? ሰላም ነው? ሁሉ ቢስ ተጠፋፍተናል በጣም። የመጨረሻ ቪዲዮ ከተጫና ኦልሞስት አንድ ሳምንት በላይ ሆኖታል። እንዲያል ነበር ማሳይ በርግጥ በሳምንት ሁለት ሶስት ቪዲዮ ለመስራት ነበር ማስበው ፣ ግን እንደነገርኳችሁ ከዚህ በፊት ለረፍት አዲስ አበባ፣ አሁን ደግሞ መመለሻ ሲደርስ ትንሽ ያለ ነገሮች ከሳምንት ምናምን ነገር በኋላ ወደ የቅርታ ለማለት እገድዳለን ዛሬ በአዲስ ቪዲዮ የምትሉ አዲስ ለይተለ ቪዲዮ ነው በዚህ በኋላ በምስራት ቪዲዮች መል ላይ እናንተ በጣም የምትወዱትን ዩቲበሮች የመጀመሪያ ቪዲዮች ምን ይመስላል የሚለው ነገር መጀመሪያ ላይ ነበረ ቪዲዮ ሲሰሩ ለማየት እናንተ የመጀመሪያ ቪዲዮዋቸውን የሚፈለግን እነሱ ቪዲዮ ላይ ሪያክት እናደርጋለን፣ ዘና እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት በራሴ ምርጫ ነው፣ ግን በጣም የምትወዷቸው ዩቲበሮች ናቸው። እናንተ በጣም በጣም ትወዷቸዋላችሁ። በጣም ይህ ደግሞ እኔ በራሴ መንገድ ፕሩፍ አድርጌያለው። በጣም እንደምትወዷቸው በጣም የተረጋገጠ ነገር ነው እና ስም አልጠቅስም ባልጠቅስም ታውቋቸዋላችሁ። የእነሱን ቪዲዮዎች የእነሱን የጥንዶቹን ቪዲዮ የመጀመሪያ ቪዲዮ የተገናኙበት ቪዲዮ አሁን ያይን ሪያክት እናደርግ ነበረ። በኋላ ተመልሰን ምን ይመስል ነበረ እናያለን። ወደዛ ቪዲዮ እንሄዳለን። ለዚህ ቻናል አዲስ ከሆናችሁ ይህ ቪዲዮ ዛሬ እናንተ ፔጅ እንደ ቪዲዮ ሰው ወደ ብዙ ጊዜ ከሃይሚ ጋር ቀረቤታ ያለው የሚቀራረበው እና ብዙ ጊዜ የሚገናኘው ሙቪ ነው። እኔ ደግሞ ያው እንግዲህ እንደምታውቁት ከብሩኬ ጋር ያው ቤት ስንገባ ልናድር ብቻ ነው ምንለያየው፣ ሁሉ ነገራችን አንድ ላይ ነው። ዛሬ ፎግሬው መጥቼ ማለት ና ብየው አለው እዚህ በጣም እሱም እንግዲህ ሃይሚን ጠርቷታል። ቡርኬን ደግሞ እኔ እጠርችዋለሁ። ዛሬ እስኪ ምን ይፈጠር ይሆን? ምን አይነት ፌሽል ኤክስፕሬሽን ይኖራቸው ይሆን ሲገናኙ? እኛስ እንደምናስበው ነው ወይ ነገሩ የሚለውን በጣም ብዙ ጥያቄዎችን መልሳለን ለተመልካቾች። ተመልካቾች ሁልጊዜ እንደነዘነዛችሁን ነው። እኔም ቪዲዮ ስለቅ ዊናም ሲለቅ ሁሉም ሲለቅ አለ እና ለዛ ነው ደስ እንዲላችሁ እናንተም እንድትደሰቱ ያው እናንተን ጥያቄ ነው እንግዲህ እኛ አብዛኛውን ጊዜ የምንመልሰው ማለት ነው። እዚህ ጋር ግን ከብሩኬና ከሃይሚ አሳወጣለብና ራሱ ሙቪን ካስተወላችት ሙቪ በጣም ይሄ ቪዲዮ ኦልሞስት እንግዲህ ከተጫነ ከአንድ ዓመት በላይ የሆነ ቪዲዮ ነው። ግን ሙቪ ራሱ ሙቪ ነው። ሙቪ በአካል አቋሩ በጣም ምርጥ ልጅ ነው። ግን አሁን እዚህ ቪዲዮ ላይ የማይሆነ ይህ በአካል የማውቀው ሙቪ ኦልሞስት ምንም ልዩነት የላቸው እና የማይቀንሰው የማይጨምረው ነው ማለት ነው። ሙቪ ፊሊፕስ እና ለዛ ነው ጠርተናቸዋል፣ ሁለቱንም እኛ ምሳ ጋባዥ ነን ማለት ነው። ምን የሚፈጠር ይመስላል? እኔ የሚፈጠር የሚመስለኝ በነገራችን ላይ ቪዲዮ ለመጀመሪያ ጊዜ አንድ ላይ ይሰራሉ ነው እንጂ፣ ኖርማል ነው እንገናኛለን። አሁን እንትን ነው አይ ለምሳሌ በእንደዚህ አይነት ኮንቴክት ሌላ ቪዲዮ ላይ ምናምን አብሮ ተገናኝተው ምናምን እኮ ያውቃሉ። እንደው ግን በነሱ በሁለታቸው ብቻ ጉዳይ በሁለታቸው ሐሳብ የመጀመሪያ ቪዲዮ ነው የቪዲዮ ስለዚህ ቱብቁ ካቸው ሳይሆን የመጀመሪያ አብሮ ለመስራት የሚተገናኙበት ማለት ነው። እኔ መጀመሪያው የመሰለኝ ነው የመጀመሪያው የተገናኙት መጀመሪያው የሚተዋወቁበት ነበር የመሰለኝ። ከእዛ እስኪ ቱብቁ አላቸው ግን በቪዲዮ ደረጃ አብሮ ለመስራት የሚተገናኙበት የመጀመሪያው ነው። ሶ ይሄ ቪዲዮ የሚሆነው ቪዲዮም አብሮ በመስራት የመጀመሪያቸው ቪዲዮ ማለት እንጂ የሆነ የምታወቅ አይደለም ማለት ነው። ሄሎ ወይ ስትይ ቀጥል የመጀመሪያ ነው፣ በሁለታችሁ ሐሳብ እና የምጠይቃቸው ጥያቄ አለ። እስኪ አዘጋጅ እንጠይቃቸው። አዎ ለምን አዎ። በነገራችን ላይ ልክ ነው። የብዙዎቻችሁ ጥያቄ ስለሆነ አንዳንድ ጥያቄዎች ይደርሱናል እና እነሱን ጥያቄዎች ነው የምጠይቀው። እኔ ባይጽ ካሜራ እንዳለ ምናምን ያውቃሉ፣ ቪዲዮም እንደሆነ ያውቃሉ። ለተመልካችም ሪስፔክት ለዛ እንደሆነ የሚያውቃሉ እነሱ። ይህንን ቪዲዮ እየቀረጸን ያለ ነው ምንለቀው። ስለዚህ የእናንተንም ጥያቄ ይመልሳሉ ብዬ ተስፋ አደርጋለሁ። ያልተመለሳላችሁ ጥያቄ ካለ ኮሜንት ስር አስቀምጡ። በቃ ኔክስት ላይ ደግሞ በሱ በጣም ደስ የሚወኳት ብዙ ጊዜ ማለት ነው እንደዚህ ቪዲዮ ሲሰሩ ካሜራ ደብቀን ነው ምናምን እንደዚህ የሆነ በጣም ድራማቲክ ለማድረግ ይሞከራል፣ ድራማ ነገር ለማድረግ ይሞከራል። ግን እነዚህ ያው ካሜራ አስቀምጠዋል ኦልሞስት ያውቃሉ

ከባድ ነው የሚሆነው። አሁን ላይ ብታቋቸው ግን በጣም ሚግባቡ በጣም ደስ የሚሉ ሰዎች ናቸው። ሳያነጋገሩ ሚግባቡ አይነት የሚባሉ ሰዎች ናቸው። ግን የመጀመሪያ ቪዲዮች ላይ በዚህ ደረጃ መተፋፈር እንደነበረ ማየት ረባሱ ደስ ይላል። ልክ የበፊትና የኋላውን የና ስር ስናይ፣ በተለይ አሁን እንደምታቋቸው ሰዎች በፊት ምን ይመስሉ እንደነበረ ሰው መላመድ ያው የመላመድ ውጤት ነው አይደለ ሁሉ ነገር ድንገት ነው ነገር እኮ ነው ስትጀምር። አይ ድንገት አደረጋችሁትና፣ ጥያቄ የራሱ ብጠይቀው የነበረው ጠፋብኝ። ነው ምን እንደሆነ ታውቂያለሽ? እሱም ቤት ይባላል፣ ቤት ይባላል ብሩክ ቪዲዮ ምንድን ነው ኮሜንት ላይ አለ። እና በቅርቡ የሷ ቻናል እንደተከፈተ ሙሉ ኮሜንቱ ስለ ብሩክ ነው። አዎ አይ በመምጣት ደስተኛ ነው። ባይዘ ብዙ ጊዜ ማለት ብዙ ዩቲዩበሮች መጀመሪያ ላይ የሆነ አይነት ቪዲዮ መስራት ጀምሩና ከዛ በኋላ የሆነ ሳ ላይ ስታገኛቸው ቪዲዮ ቀይረው ለሌላ ቪዲዮ የሚሰጡ ወይ ካፕል ይሆናል፣ ወይ ሪያክሽን ይሆናል፣ ወይ ብሎግ ይሆናል። ብዙ ጊዜ ቱ ተመልካች ነው ሼፕ የሚያደርገው። ልክ እነሱ የሆነ ቪዲዮ መስራት ፈልጋሉ፣ ምን አይነት ቪዲዮ የሚለውን ነገር ከኮሜንት ከምን ከምን ሰው እየግፋ እየግፋ ሰው የሚፈልገው ቦታ ላይ ቁጭ ያለ ቪዲዮ የሚሰራ ደግሞ ከሆነ ቪዲዮ የሚሰራው ለሚያዩ ሰው ነው፣ ለእናንተ ነው። እናንተ የምትፈልጉት አይነት ቪዲዮ እንዲሰራ ጫና ታደርጉና ሰውን ወደደም ጠላም በግዱ እናንተ የምትወዱት አይነት ኮንቴንት እንዲሰራ ታደርጋላች እና አንዳንድ ጊዜ እንደዛ ነው። ኮሜንት ላይ አሁን ብዙ ጊዜ የሷሳና እንደተለቀቀ ብዙ ኮሜንት ላይ ስለ ቡራ ነው የሚጠረው። ይሄ ደግሞ ሳትወድ በግድህ እዛ ነገር አቴንሽን እንሰጥ ያደርገናል። የምሬን ነው። ለተመልካች ሪስፔክት የለም። እኛም እንደዛ እንዳይሉ ነው ገላገላችሁ። ጨንቆኝ ነበር እኛ እያለን እና እሺ፣ አይ፣ ያው የዛኔ ደሞ ልጠይቀው የነበረው ጥያቄ እንደውም ጭራሽ ሌብል ጨምሯል። አሁን ማለት አረ ባክሽ፣ ስቴፕቱ ደርሷል። ስቴፕቱ ማለት ተመልካች በጣም ያስጨንቀን ነበረ ከሆነ ጊዜ ቪዲዮ በኋላ አንድ ጉርሻ ጉዳይ አንተ አንድ ጉርሻ። ከዛ በኋላ ለመጀመሪያ ጊዜ በእሱ አይነት ገቡት ቪዲዮ የሚሰራ ሰው እና የእሱ ቪዲዮ ላይ የተጎራረሱት ጉርሻ ነው። ሰው በምን አይነት መልኩ እንደሚያ አይታወቅም። ድንገት ሲጎረሱ ከዛ በኋላ ሰዎች አብረው መሆን አለባቸው ማስጨነቅ ጀምረና ሀይ ዋና መነሻ በዛ በአብርሽ ቪዲዮ ላይ ሲጎራረሱ መታየታቸው ነው ማለት ነው። ይህን አላቅም ነበር ከዚህ በፊት በውስጥም፣ ኢንቦክስ ያደረጉኝ ነበረ፣ ቲክቶክ ላይ ሜንሽን ያደረጉኝ ነበረ፣ በጣም ያጨናልቁኛል ምናምን። ከዛ ይህን ነገር ግን እሱ ያውቃል ወይ አልኩኝ ማለት ነው። ቲክቶክ ላይ ደግሞ ይለቃሉ የኔ ሱ ማለት ነው እና ከዛ ያውቃል ወይ ሚገርም ኤዲቲንግ ላይ ይቻለው ምን እንደሆነ ታውቃለህ የኢንተርቴመንት ላይ እንደውም ኢንተርቪው ያደረግሽው ማግኘት የምትፈልጊውና መጠየቅ የምትፈልጊው ሰው አለ ወይ ሲልሽ፣ አዎ ማግኘት የምትፈልጊውና መጠየቅ የምትፈልጊው ሰው አለማ፣ ቡራ ስቲ ማለት ነው። የሆነ ዘፈን ለቀህ ነበረ፣ ሁና አንቺን አንቺን ስል የሚለው ዘፈን ልክ እሱን እንዳለች፣ አንቺን አንቺን ስል የሚለው ናገዳይቶ ትረክ እኔ የመረመሰልኝ እንዴ ሞራይና ፈር እየተለቀቀ እኮ ይሄ ቪዲዮ አለ። እኔ እራሱ ሪል መሰለኝ አትልም። በስማ እቺ ስለሆነ ይለፈኝ በቃ ይሄ ጥያቄ። አይ ማለት እንትን፣ ይሄ ጥያቄ ባይዙ ቢ በጣም ብዙ ቤተሰቦቻችን፣ ሰዎችቻችን የሚጠይቁ ጥያቄ። ያቺ ጉሻ ችግር አመጣች መጣችና እኛ በባህሪያችን ስንበላ ተሰብስበን ኖርማል እንጎራረሳል ለምዶብናል። እና አጠገቤን የነበረን ሰው ማጉረስ አጎርሳለሁ። ግን ስለተፈጠረው ነገር እ በዚህ አጋጣሚ ሃይሚ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል። እኔም እንደነገርኳችሁ ነው። ሁላችንም ማለት ቀረቤታ ምናምን ባይዘው ብሩክና ሃይሚ በመገናኘታቸው እኛም በጣም ደስ ብሎናል። ሙሉ ቪዲዮን ገብታችሁ እዩት። ሙሉ ቪዲዮ እንድታዩት ለባንዋላሚ ዘቆችም ምን ይመስል እንደነበረ እንድታዩት ነው። ዋና እዚህ ቪዲዮ ዓላማ የነበረውና ብሩክና አይሚ በጣም ደስ የሚሉ ካፕሻቸው የሚሰሩት ቪዲዮ በጣም ደስ ይላል። በጣም ሀርዶ ከራቸው በቀረብ ስላያቸው ነው። አረ እንዴት አችሉሃል? አረ እንዴት ሲይዙሃል? ደልቶ ነው ወይ ኑሮስ ወይንስ ተከፍተሃል?